አባ ማቲያስ ህገ ወጥ ፓትሪያርክ ናቸው። አስቸኳይ የሰበር መረጃ። በመጨረሻም በብፁዓን አባቶቻችን ላይ አጀንዳ ተሰጥቷቸው የተሰማሩ ኃይሎች ፊታቸውን በጨዋጥበው ብቅ ማለት ጀምሯል። እነዚህ ሰዎች እነማናቸው? አላማቸው እና ግባቸውስ ምንድን የሚለውን በጋራ እንቃኛለን። በሌላ በኩል በዘር ሁለት በዝቋላ በስውር ቅኝት እያደረገች የነበረችው አጥፍቶ ጠፊው ድሮን በንቦች ተከባብ መነደፍ መሬት ላይ ልትወድቅ ችላለች። ምንድን ነው የተፈጠረው? በጋራ እንቃኘዋለን።

በሌላ ዜና፣ በፖለቲካው ሳቢያ እምነቴን መስበክ ካልቻልኩም መንግስት ቤቴን ንብረቴን በአንድ ጀንበር ወደ ፍርስራሽነት ቀየረብኝ ሲል በምሬት ጠቅላይ ሚኒስትሩን ቲክቶክ በተሰኘው ፕላትፎርም ላይ በመውጣት የሚተቸው ደምሳሽ በቅርቡ በዚህ ንግግሩ ሳቢያም እየባካ አካውንት የናገዱት እያሳድዱኝም ነው ሲል በመናገር ፊቱንም በማክስ በመሸፈን እና ቀሚስን በማድረግ ሲደባበቅ ቢቆይም በኋላም ኬንያ ልገባ ችሏል። ታዲያ በዛሬው ዕለት በኬንያ አደባባዮች ላይ እየሰበካ ሳለ በኬንያ ፖሊሶች ተጠፍንጎ

ስንት እየተቸገረ ምስኪን በሀገር ላይ ያለ ቅንጡ መኪና ለመንዳት ሞራሉ አይመጣለን በሚለው ንግግሩ የሚታወቀው ጀግናው አትሌት ቀነኒሳ በቀለ ከሰዓታት በፊት ስለ ሀገሪቱ ሁኔታ ለባለስልጣናቱ ለባለሀብቱ ያስተላለፈው መልእክት በርካቶችን በንባራጨ ለመሆኑ ይህ አትሌት ምን አለ? አብረን እናድምጠዋለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድህን የሚተመሰገን ሆን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላት ቪዲዮ ተረፍ ይሄ ልጅ ልቤን አቁስሎ ሊገለ የጓደኛችሁ ቤት ስትሄዱ አስጨናቂው ፈላ ቢላይክ እስኪ አብረን እንመልከተው። ቤቶች አህ ግባ። ሳዲቁ አለ እንዴ? አሁን ለኪዮ የሆነ ቦታ ሄዷል ይመጣልና፣ ግባ ቁጭ በል። እስከዛ እማዬ ይሄ ኮ እኔን ውጪ ሲያገኘኝ ይመታኛል። የሚመታህን ይዞ ይመታልህ አለ እንጂ ይሄ አይመታል። ውጣ ከኛ ቤት ሰው እንደዚህ አይደረግም ይውጣ አደረፍ ይውጣ ምንም ቢሆን እኮ የወንድምህ ጓደኛ ነው የለም ይውጣ አይመጣም ሰው እንደዚህ አይደረግም ሲያስጠላ አረ ጮተዩ ልጅ አይደለ እንደዚህ ይባላል እንዴ ልጅ አይደለ ይገባኛል ይቅርታ ጠይቆ

እኔ በነገራችን ላይ በሕፃናቱ ላይ አልፈርድም። ትልቁ ችግር ያለው አሳዳጊ ጋር ነው። መጽሐፍ እንደሚለው ተግሳጽ በአግባቡ ሲኖር በሕፃናት በጸባይ በስነ ስርዓት እንዲያድጉ ይረዳል። ያለበለዚያ ግን እንደዚህ አይነት መሬን የለቀቁ አሸማቃቂ ልጆች መብዛታቸው አይቀሬ ነው።

ቃል ሲኖ ሌላ ታሪክ ውስጥ ገብታለች። የምር አልሰሙትም እነሱ ምን እንደሚል ብቻ ያው ስሜታዊ ስለሆኑ በሰዓቱ አብሮ ያለቅሳሉ። በኋላ ነው የሚሰሙትን እስኪ

አመሻሽ ላይ ደግሞ ታትሮ ይቅማል፣ ማታ ማታ ደግሞ የሰው ስልክ ይቀማል። እንደ አይነቱ ሰው ኖሮ ምን ይጠቅማል? ቤት እንዲመታልኝ እኮ ነው። ቤት ይላል እዚህ ነው። ሰውም ማላም ነው መኖር የሰውስም ብቻ የሚመስለኝ ጋሻ ሲኖ የቆየ ቂም አለባቸው መሰለኝ። የሚገጥሙት ግጥም ቁርጭምጭሚት ይነካል። የገረመኝ ግን ያን ሁሉ ግጥም ሲገጥም ልብ አላሉትም። መጨረሻ ላይ የገጠማት ግጥም ግን ተሰምታለች። ምንድን ነው ያልኮ? ሲባል ቤት እንዲመታልኝ ነው። አልቻልኩም አራ የኢትዮጵያ ኮሜዲ ሌላ ታሪክ ውስጥ ገብቶላቸዋል ወገን። የፍቅርሲዝም መስራች ሐሰተኛው ነቢይ ደምሳሽ እንደ ሀገር አዋርዶናል ሲሉ በርካቶች እየተናገሩ ይገኛሉ። ደምሳሽ በአንድ ወቅት በቂርቆስ ክፍለ ከተማ የመንግስት ሰራተኛ ሆኖ ያገለግል የነበረ ሲሆን በኋላም በህልሜ ነቢይ እንደሆንኩ ቃል ወደ እኔ ሲመጣ የው ሲል ይህንን ወጥ ያለ የራሱን የፍልስፍና ዶክትሪን ለመመስረት በግቷል። በኋላም በስራ ቦታው በአለቆች በሚደርስበት ጫና ሳቢያ ስራውን የለቀቀ ሲሆን በዚህ የነበሩትን የበላይ አመራሮች ብሎም መንግስትን በመተችቱ ምክንያት ቤት ንብረት ሞቱ እንደፈራረሰበት በዚህ ዓመት ምልክ ሰርች ያጠራቀምኩትን ባዶ አደረጉብኝ ሲል ይደመጣል። ፍቅርሲዝም ከአሁን ቀደም ታስሮ የወጣ ሲሆን ከሰሞኑ በሚናገራቸው የሰሉ የፖለቲካ የትችቶች ሳቢያ ከባድ ጫና ውስጥ እንደነበረ ብዙዎቻችን ለማስተወል ችልናል። በኋላም ደምሳሽ በኬንያ ምድር ላይ በማረፍ ይኸው የምትመለከቱትን የአውቋ አበዶች ዶክትሪን ለምስኪኑ የኬንያ ህዝብ ለመስበክ እየሞከረ ሲሆን በኋላም ፖሊሶች ቦታው ድረስ በመምጣት በቁጥጥር ስር ሊያውሉት ችሏል። ረጅም ሰዓታትን ከፈጀመ ቃለ ከመጠየቅ በኋላም ሊለቀቅ ችሏል ዱበችው ደፊ ብየ ኬኘ ኬሰት ኮንኮላታን አካ ኮንኮላታ ገቲሳ ልካ ኦፉዳ ፊ ሀሚሌኒስ ነማፍንፉ ቀነኒሳ በቀለ ቀነኒ ኬኛ እጅግ በጣም ሲበዛ ሩሩ አዛኝ ደግ ልብን የታደለ ቁራጥ የማይበገር ድንቅ የሀገራችን አትሌት ሲሆን ከሰዓታቶች በፊት በተደረገለት ኢንተርቪው ይህንን ብሏል እኔ ከገጠር ከምስኪን አርሶ አደር ቤተሰቦች የተገኘው ልጅ ነኝ በኋላም ወደዚህ ወደ አዲስ አበባ ከመጣሁም በኋላ ብዙ ቻሌንጆችን ለብቻ ያሳልፍ ያለው ሰው የለኝም፣ ብር የለኝም። ብቸኛ የነበረኝ አንድ ነገር ለስፖርት የማውላት የተቀደደችው አዲዳስ ጫማ ናት። አንዲት አንገት ማስገቢያ ቤት ከተከራየው በኋላም ለዕለት ጉርስ የምታስፈልገኝን ተፍ ተፍ እያልኩ በተቀረው ሙሉ ጊዜን በሚባል ደረጃ ሕይወቴን ለአትሌቲክሱ ሰጥቻለሁ እሱም አላሳፍረኝም። ልፋቴ፣ ድካሜ፣ ተስፋ ለመቁረጤ በኋላም በእጅጉ ከፍሎኛል። ይህንን ለምን አልኩ? አሁን የደረስክበትን የከፍታ ቦታ ለመወቅ የተነሳበትን መርሳት የለብህም ብዬ አምናለሁ። ዛሬ ላይ ብዙዎች የመነሻቸውን በመርሳታቸው ነው በየመስሪያ ቤቱ፣ በየአገልግሎት መስጫ ስፍራ ምስኪኑ ድሃው ሲያማርር፣ ሲያለቅስ የሚታየው። የሀገራችን ባለሥልጣናት አብዛኞቹ በሚባል ደረጃ ስልጣን ላይ የተቀመጡት በሕዝብ ድምፅ በሕዝብ ካርድ መሆኑን ረስተው ዛሬ አክት ሲያደርጉ ስትመለከት ውስጥ ያዝናል። ባለ ሀብቶች በፊት ያሳለፉትን ያንን አስቀያሚ የድህነት ህይወት ረስተው ዛሬ ወደ ኋላ የተነሱበትን በመመልከት የወደቀውን ማንሳት፣ የደከመውን ማበርታት፣ ብሎም መደገፍ ባለባቸው ሰዓት እነሱ ግን በተቃራኒው ዳሁን ሲያመናጭቁ፣ በንግግራቸው ከሴፍ በሚበልጠው መላሳቸው ሰውን ሲያደሙ ስትመለከት ውስጥ ይረበሻል። ብቻ ባጭሩ የተነሳችሁበትን የመጣችሁበትን መንገድ አትርሱ ለማለት እወዳለሁ።

አባቶቻችን እያቃለን ሰድበን ለሰዳዊ የምንሰጣቸው እኛውነ በጽዕነታቸውን ብሎም ጀግናና ቆራጥ የሆኑ የኦርቶዶክስ ተዋሕዶ አባቶችን የተለያዩ ፖለቲከኞች፣ የተለያዩ ቤተ እምነት ነብይ ፓስተርንን የሚሉ ሰዎች አስቀድመው ብፁዕ አባታችንን እንዲያቃልሉ ብሎም ከስልጣን መውረድ እንዳለባቸው በተለያዩ መድረኮቻቸው ላይ እንደ ቁራ ሲጮሁ እንመለከታለን። ለዚህም ዋነኛ ምክንያታቸው በተረጋጋሚ ጊዜ በመናገር አባቶችን በማቃለል ብሎም ያልወረዱ አባቶችን ስልጣናቸውን ለቀቁ ብሎ ማስወራት ነገሩን ኖርማላይዝ ለማድረግ በመናበብ የሚንቀሳ ቀሱበት መንገድ እጅግ በጣም ያሳዝናል። ለዚያም ነው ከሰሞኑ አባታችን እንደ ዘመናችን ቤተ ክርስቲያንና ልጆቿ የሚፈተኑበት ጊዜ የለም ሲሉ የተደመጡት። ስለሆነም ውድ ኦርቶዶክሲያን፣ በኦርቶዶክስ ስም ሌላ መናፈቅ በኃላፊነት ተሾሞ እምነታችንን ከማዳከሙ አስቀድሞ ከአሁኗ ሰዓት ጀምራችሁ ሁላችሁም ኦርቶዶክሲያን ከአባቶች ጎን ቁሙ፤ መልእክቴ ነው።

በአሁን ሰዓት በርካቶችን እያነጋገረ ያለው የዝቋላው የድሮን ቀረጻ በንቦች አማካኝነት እንዲህ ውድቅ ሊሆን ችሏል። ዝቋላን እንዳይናችን አይናችን ብሌን የምንሳሳለት አቡነ ገብረ መንፈስ ቅዱስ ለበርካታ ዓመታት የጸለዩበት ፈጣሪ በሰጣቸውም ጸጋ ጥላትን ድል የነሱበት የበረከትና የቃል ኪዳን ስፍራ ሲሆን የቅዱሳን ስም ሲጠራ በላያቸው ላይ የሰፈረው መንፈስ የሚያንቀጠቅጣቸው እግዚአብሔር ያከበራቸውንም የሚያቃልሉ ኦርቶዶክስንም ለማጥፋት ቀን ከሌት እንቅልፍ የማይተኘው ጉድጓድ የሚቆፍ ፍሩላት እጆች ዛሬም አልቦዘኑም። ጊዜው የቴክኖሎጂ ነውና አጥፍቶ ጠፊ ድሮናቸውን በዝቋላ ሰማይ ስር እንዳያዣብብ ቢያደርጉትም መጨረሻም ከየት መጡ የማይባሉ ንቦች ክብ በመስራት ወደ ድሮኑ በማቅናት በመተባበር ነድፎ ሲጥሉት የሚያሳይ ተንቀሳቃሽ ምስል ሊወጣ ችሏል። ይህ ምስልም የተገኘው ከራሱ ከድሮኑ ሚሞሪ ሲሆን በአሁኑ ሰዓትም በርካቶችን ማነጋገሩን ቀጥሏል። እመኑኝ ኦርቶዶክስ መንካት ዋጋ ያስከፍላል። እጃችሁን ከቤተ ክርስቲያን ብሎም ከልጆቹ አል ያንሱ የመጨረሻው መልእክት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ አሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ለው ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።